ነው ሁሌ ውድድርስ? ነው አንድ ላይ ነው እንደዚህ ምናድሮ

በጣም ኢነርጂ ዝቅ ብሎ ነበረ ማራ ሲነ ላይ ዛሬ ትንሽ የተሻለ ሰውነት ይልጋል ከር እ ሰውነት የጎደቸው ነበረ። አሁን የማጣሪያ ላይ ደርሰናል። ከዛ ለፋይናል ደግሞ የሚቀጥለው እግዚአብሔር ካለ ሳምንት ላይ

ቢካዝ ጆርኒ በጣም ከባድ ስለሆነ ነው። እነቱ ለምናየ ራሳችሁን ኤነርጂ ማሳጣት፣ አራት ወር ጊዜ በምግብ እየተፈተናችሁ፣ ሁሉም ሰው ጠገባችሁ እያለ እየበላ፣ እናንተ ልደቴ ላይ አልበላሁም፣ ፋሲካ ላይ አልበላሁም። ከዛ አራት ወር ፊት ያሉትን ቀት እዳበር እሱን ለማየት ስለፈለግኩኝ እና ሰውነቴ ኤነርጂ ለማሳጣት እየሞከርኩ ነበር። እስካሁን ቡልክ አድርጎ ቦዲ ፋት እንዲጠቀም ሰውነቴ እዛ ማድረግ ያለው አሁን አሪፍ ኮንዲሽን ላይ ላይኒ። ከዳጊ ጋር ነበረ ታወቃቸት ያለፈ አመት እሱን ያሸንፈው። ከእሱ ጋር ነበረ የጀመርኩት ከበልክ ከማድረግ ጀምሮ እስካሁን እስከ ፕሬፔድ አብሮ ነበረ። በጣም ሰኛሉ ላይ ጣም እና ደግሞ በቃ አሁን አንድ ቀን ቀረው። ከዚ ጋር አብረን የጀመር ነው እንጨርሳለን።

ይመሰለኝ ልክ ስቴጅ ላይ ስትወጣ ሳይህ እና ጎን ጋ ያሉት ወራዳሪዎች ጋር ብቻህን ነበር። ከዚህ በፊት ያው ፎቶ ምንም ምንም የምንላላከው ሰው ጋ ደግሞ ሞር ሳየው በጣም በቃ የሆነ እንደ አባት በቃ ደስ የሚል አለ አይደለም? የልብ በቃ ከልቤ ነው በጣም ደስ ያለኝ ማርያም፣ እና በጣም ደስ ብሎኛል። ኦቨሮል ኮንዲሽኒንግ፣ ፖዛ አደራረገ፣ ኮንፊደንስ ሁሉም ነገር በጣም ደስ ይላል። የተነጋገርናቸው የሰራናቸው ሚስቴኮች አሉ። እነሱን አስተካክለን ደግሞ ለፋይናል እንገባለን ማለት ነው። አሁን አላ የሆነ አሪፍ ተስፋ ስላለው ከውጤት በኋላ ምናምንም ምንም አላ ማመስገን ፈልጌ ነበረ። ዳጊ ግን ደግሞ አሁን የመጀመሪያ ለዳጊ ቼክ ነው የላኩለት ፎቶ አየሁት። የሆነ ጊዜ ተመልሼ ና እኔ ሰው እንደዛ አይነት ፎቶ ቢልክልኝ ኮች ማድረግ አይመስልኝ። ገባሽ የሆነ እንዴት ተስፋ እንዳየ ምናምን አላቅም። ምክንያቱም የማይደረግ ነገር እያደረኩት አሁን ላይ ሆነ ስታይ ዋላ አሁን ነው ቦዲ ቢልዲንግ ውስጥ የገባሁት ማለትና፣ ቲንክ አይ ችግር የለውም። ቅዱሴ እኔ ፖቴንሻሉን ፖቴንሻል እንዳለው አይቻለሁኝ። ገና መጀመሪያ ቀን መስራት ስንጀምር ያው ትንሽ ቻሌንጆች ነበሩ። ቦዲ ቢልዲንግ ብሩታል ስፖርት እንደሆነ ለመረዳት ትንሽ ጊዜ ይፈልግ ነበር። ያው ይህንን ብላ ምናምን ብዬ ተናግሬ የሆነ ቀን ሌላ ምግብ ሲበላ አገኘሁ ነበር፣ ግን ያው እየተቆጣኝ፣ እንደ ታላቅ ወንድምም ደግሞ ደስ የሚለው ቅዱሴ በጣም ዲሲፕሊንድ ነው። የሚነገረውን ነገር ይሰማል። እንደ ታላቅ ወንድም ሪስፔክት ያደረገኛል እና አርን ማድረግ ያለብኝን ሪስፔክት ስለሚሰጠኝ እና ስለሚያዳምጠኝ ራይት በምለው ፓዝ ገባ እና ኢቨን ለኔም ስትሬንግ ጊዜ ነው። የቅዱስ ለውጥ ሳይ ሰው ወይን ያህል ትራንስፎርም ማድረግ ይችላል መቀየር ይችላል ዲሲፕሊንድ ከሆነ ብዬ እንዳስበውኩኝ ና ጠንካራ ጎበዝ አትሌታችን ነች ኢትዮጵያ የምታፈራው። እንግዲህ ከዚህ በኋላ ኢትዮጵያን ወክሎ ደግሞ ትልልቅ ስቴጆች ላይ ገና የመጀመሪያ ጆርናያችን አንድ ላይ እየጀመረ ነው። ከዚህ በኋላ ደግሞ ዓለምን ኢትዮጵያን የምናስጠራበት በዓለም ስቴጆች ላይ እየወጣን ኢትዮጵያን የምናስጠራበት ታይም ይኖራል።

ቅዱሴ ጋር ስንት ወር ነው? ሰባተኛ ወራች ሰባት ስምንተኛ ወራችን ነው ቅዱሴ ጋር መስራት ከጀመረ። በጣም ጎበዝ እና ዲሲፕሊንድ፣ በጣም ጎበዝ ዲዩቲውን የሚያውቅ መስራት ያለበትን ነገር የሚያውቅ ያንጋት ልጅ ነው እና በዚህ እድሜ ላይ የሆነ ምግብህን ተቆጣጥረ፣ ቺት ሚል ሳታደርግ ዲሲፕሊንዱ፣ ከብዙ ነገር ተቆጥበ፣ እዚህ ስቴጅ ላይ መውጣት በራሱ በጣም ጥሩ ነው። በተጨማሪ ደግሞ ሪዛልት ደግሞ በጣም አሪፍ ሆኖ ቶፕ 3 ውስጥ መግባት በጣም ነው ደስ ያለኝ። በጣም በጣም በጣም ደስ ይላል እም ሶ ፕሮድ ኦፍ ዩ። እንግዲህ ለፋይናል ውጤት እየጠበቅን ነው። አሪፍ ነው ያለው እስካሁን ደስ ቶፕ 3 ውስጥ ነው ያለው። አሁን ፈርስት ፕሌስን ሰክዩር ለማድረግ ነው እየሰራ ያለ ነው። በጣም ደስ ይለኛል። እንግዲህ ከመድኃኔዓለም ጋር ደግሞ ሪዛልት አሪፍ እንደሚሆን ኤክስፔክት እናደርጋለን ማለት ነው። ቅዱስ ቴንክ ዩ ዳይስ

ቻሌንጅ ምንድን ነበር? በጣም የከበረ ትሬክ ነው የከበደኝ፣ ምግብ ነው፣ ረሃብ። አንዳንዴ አንድ ምግብ ቶሎ ስለሚያልቀውና ያው ረሃብ ይኖራል። ምናምን ሳትፈልግ ካርዲዮ የምትሰራበት ቀኖች አሉ። ሞስት ኦፍ ዘ ታይምስ አልፈልግ ነው። አክቹሊ ካርዲዮ የምሰራው ኤቭሪ ዴይ ነው የምሰራው ካርዲዮ። እሱ ትንሽ ያስቸግራል፣ ግን በቃ ኦቨርኦል የኔ የፈለኩት ይሄንን ቻሌንጁ ስለነበረ አይ ቲንክ የምፈልገውን አግኝቻለሁ። ሪዛርቱ እንዳለ ሆኖ ግን ቻሌንጁን ነበረ የፈለኩት። አላ ኖርማል ህይወት ከመኖር ትንሽ ደግሞ ለዚህ አይነት ቻሌንጆች ማሳለፍ ለራስ ያለን ሬስፔክት ይጨምራል ብዬ ስላሰብ ነው እዚህ ላይ የገባሁት። እግዚአብሔር ብሎ እስካሁን አሪፍ እየሄደ ነው፣ እንዴት እንደሚሆን እናያል። እና ደግሞ ያው ቢሳይድ ከምግቡ በላይ ደግሞ ጭንቅላትንም ማጠንከር ነው። የሚከብደው ነገር እሱ ነው። ሁሌ ሞቲቬትድ ሆነ አይደለም ወርካውት የምታደርገው ወይም ሞቲቬትድ ሆነ አይደለም ካርዲዮ የምትሰራው ሞቲቬሽን አንድ ሳምንት ወይ ሁለት ሳምንት ላስት ቢያደርግ ነው፣ አይደለም እስካሁን ድረስ ስድስት ወር ሰባት ወር አብረን እንድንቀጥል ያደረገን አብረን ድን ስላደረገን ዲሲፕሊን እና በዚህ አንጌጅ ላይ ሜንታሊ ስትሮንግ መሆን በምግብ ተፈትነህ ምግብን እምቢ ማለት መቻል ከብዙ ነገሮች ከብዙ ፈተናዎች ወጥተህ ራስን አጠንክረህ ፕሪፔር ማድረግ ለኮምፒቲሽን ማለት በጣም ትልቅ ነገር ነው እና በጣም ፕራውድ ነው። ኩብ ጠይቃለሁኝ፣ ባባንም ቼክ አረጋለሁኝ። ቺት ሚል ያረጋለሁ ጠይቃለሁኝ ጎበዝ ነው። ቺት አያደረግም ሚሉ ላይ እስካሁን ድረስ ኦልሞስት ፕሬፕ ከጀመርን በስነስርዓት ከት ማድረግ ከጀመርን አምስት ወር ሆነ። ለአምስት ወር በሙሉ እንጀራ ከበላ ቅዱሴ በጣም እና ደስ ብሎኛል። እንግዲህ ከመድኃኒዓለም ጋር ደግሞ ጥሩ ሪዛልት እንጠብቃለን። አንደኛ ነው የሚወጣው። ፈርስት ፕሌስን ነው ሰኪዩር ለማድረግ የምናስበው እኛ ለማለት አላማው ማሸነፍ ብቻ። ያለን የአሸናፊዎች ሜንታሊቲ አለማቋረጥን ነው፣ ዲስፕሊን ነው፣ ኪፕ አፕ ማድረግ ነው ግሬትነስን ቼዝ ማድረግ ነው ወይንም ለውጥን ቼዝ ማድረግ ነው። እና ዲተርማይን የሚያደርገው አለማቋረጣችን፣ ዲሲፕሊናችን፣ ኮንሲስተንሲያችን ነው። ከአምና ምን ተሻለን? ከሶስት ወር ምን ተሻለን? ከላስት መንዝ፣ ከላስት ዊክ ምን ተሻለን የሚለው ነው። ኤቭሪ ደይ ደግሞ ሂዝ ጌቲንግ ቤተር ኤቭሪ ሲንግል ሚኒት፣ ሜንታልን ፊዚክሊም ስትሮንግ እየሆነ ነው። እሱን ነው የምንፈልገው